እዚህ ዝም ብሎ ቼክ አርጎ ሁለት ሩሞች አሏት፣ እሷ ነገሮችን የምትደብቅባቸው ፋይሎቿ ምናምን እና አንደኛውን ሩም ቁልፍ አግኝቸዋለሁ ማለት ነው። እና አንደኛው ኑሩን ቁፍ አግኝቷለሁ። ምናልባት ይሄ እዚህ ወርቅ ጉዳይ መፍትሄ የሚያገኝበት ነገር ሊሆን ይችላል። ምክንያቱም እዛ ገብተን ቼክ ላይ ሰላም፣ ሰላም፣ ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ላይ አንኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም። እኛ ጋር እግዚአብሔር እየተመሰከነ ይሁን አለን አለን። ይሄው እግዚአብሔር ይመስገን። እንግዲህ እኛ ውድ ውድ ቤተሰቦች ከነታችሁ ለኩም ቤተሰቦች ሰላም ባላችሁ። እስቲ ሰላም ቤተሰቦች እንዴት ናችሁ? ሁሉ መልካም አለ እግዚአብሔር ይመስገን። እናንተ ጋር ሁሉም ሰላም ነው። ቤተሰብ ትናንት የጠፋሁበት የጠፋሁበት ምክንያት ቤተሰብ ከሌኩም ጋር ትንሽ አለመግባባት ከተነሳ ነበርና ከአጅሎ ጋር፣ ከጠምደሩ ጋር እና ትንሽ ስሜታዊ ሆኖ ሊያረገው ነገር ያው በክፋት አታስቡበት። ያው ትንሽ ስሜታዊ ሆኖ ቤተሰብና ነገሮችን ለመፍታት እንሞክራለን። ያው አንዳኔ ሰው ለራሱ ብሎ አንዳንዴ ሲደክምለት እና ነገሮች ለማስተካከል ሲሞክር አይረዳ ሲሆን እንደዚህ አደረገው እንጂ ለይኩም እንደም እንደማት እንደባወቁት ልክ መጥፎ ልጅ ሆኖ ነው ሆኖ አይደለም። ማርያምን የመሬ ነው ሲሪየስ እና በጣም መልካም ሰው ነው። በጣም ያላበላሸው ነገር ይለፋል ልጅ ነው። ብዙ መልካም ነገሮች እየሰራ ያለች ነው። እንደገና ደግሞ ዛሬ ወደ እናንተ ፊቴ ፈገግ ብሎ አንድ ነገር ደግሞ ለይኩን ነው እና ለይኩን ምንም ቢያጠፋ

የገዛችሁ ሄርሜላ ነች የሚል ነገር ሰለኩ ለክፈ ችግር የለም። አዳል ትንሽና እና የሩታ ወርቅ የገዛችሁ ሄርሜላ ነች የሚል ነገር አለ። ስለዛ ያን ነገር ደግሞ ከላይኩን እንጠይቀ ነው ከላይኩን መስማት ስላለብን ላይኩን አነ ነገሮች አሉኝ ብሏል። ላይኩን ነገሮችን ብዙ ነገሮችን የማድረግ አቅም ስላለው ብዙ ነገሮችን ማረግ ስለሚችል እስቲ አናኔ ነገሮችን በምክንያት ላይ እና ነገሮችን በማስረጃ አይነት የሚያወራ ሰው ስለሆነ ነው፣ ሁሉንም ሰው ላይኩን እየሰሙ ያለው እና ነገሮችን ማስረጃዎች ብዙ ነገሮችን ከአሉባልታ ይልቅ ነገሮችን በማስረጃ የሚያምን አይነት ሰው ስለሆነ ነው። ስለወርቁ ጉዳይ አንዳንድ የደረስኩባቸው ነገሮች አሉ። እሱም ደግሞ ምንድነው? ያው የሚባል ነገር አለ፣ እሷ ነች የገዛችው ይባላል። እሱ ደግሞ እንደምታውቀው ለእሷ ወርቅ አይደለም መኪናም የገዛ ሰው ነው ገባ። ስለዚህ ለሷ የሚያንስ አይነሱ አይደለም። እና አሁን እየተባለ ያለውን አሉባልቶ ለማጥራት ስለሆነ አሁን እዚህ ጋር የሞከርኩ ያለሁት በተቻለ መጠን የሆነ ያለኝ ነገር አለ፣ አንተን የሚያግዘ ነገር እጄ ላይ አለ ማለት ነው። እና እሱ ከሱ በፊት ግን አሁን እሱ እንዳልከውም መኪና ምናምንም ስለገዛላት ምናልባት እጁ ላይ ትንሽ ይህን ነገር ለማድረግ የሚያስችል ፋይናንሻሊ አቅም ሊኖረው ይችላል ላይኖረውም ስለሚችል በዚህ ሰዓት እሷ ልትሆን ይችላለች የሚል ግምት አለኝ። ገባ። ስለዚህ ያን ነገር ለማድረግ አንድ ሁለት ሩሞች አሏት፣ እሷ ነገሮችን መደብቅ የምታረግባቸው የምደብቅባቸው ፋይሎቿ ምናምን። እና አንደኛውን ሩም ቁልፍ አግኝቸዋለሁ ማለት ነው። እና አንደኛውን ሩም ቁልፍ አግኝቸዋለሁ። ምናልባት ይሄ እዚህ ወርቅ ጉዳይ መፍትሄ የሚያገኝበት ነገር ሊሆን ይችላል። ምክንያቱም እዛ ገብተን ቼክ እናደርጋለን። ደረሰኝ ምንም ነገር ሊኖር ይችላል። እሷም ሌላም ከዚህም የበለጡ ነገሮች እዛ ስለምታስቀምጥ ባለኝ መረጃ መሰረት ማለት ነው። ቁልፍ አግኝቻለው ከሁለቱ አንደኛውን ማለት ነው። ለጊዜው አንደኛውን አግኝቻለው። እዛ ውስጥ ገብተን በደንብ ቼክ አድርገን ሁሉን ነገር ማወቅ እንችላለን። ቢያንስ እርግጠኛ የሆነ ነገር እሱ ነው። እሷ ነች የሚለውን ነገር ማጥራት እንችላለን ማለት ነው። ስለዚህ ለዛ ነው ዛሬም አዎ እንደገና ቤተሰብ ለኩም ካመጣ አይቀር ወሬውን እና ነገሮች አሉ የተባለ ነገሮች የአብርሃም ሩታ የገዛላት ወርቅ ይሄ ነው የተባለ ነው። ያው ስቶታ ነው። አንዴ ነኝ ነኝ ደግሞ እኔ ታደርጋለች ብዬ አልገምትም። ምክንያቱም ለሩታ ወርቅ ገዝታ የሚሰጣት የላክም ያላት በእርግጥ ያላት ገንዘብ ከማላት ግን ደግሞ የዛን ፍቅር አላት ብዬ አላስብም ወርቅ ውስጥ የበሰጠ ያህል ፍቅር ይኖራ ላስብ አልችልም። ምክንያቱም ያው አብረሽን ትወደዋለች እንደዚህ እንደዛ። በዛ ላይ ደግሞ የሕክምና ማስረጃዎች አሉ ሩም አይደል፣ አርግዛለች የተባለ ያለው አርግዛለች የተባለ ስለሆነ እኛ ምንም ማናገር ቤተሰቡ ወርቅ ማለት አሁን ብዙ ነገሮች ሩታን ይበልጥ የሚጎዳትና ያለው እና እስቲ አርግዛም ከሆነ የደበቁት ፋይል ምንም ነገር የህክምና ማስረጃም የደረሰኝ ምንም ምንም ነገር እስቲ እውነቱን እናወጣለን ማለት እስቲ ገብተን እንፈልጋለን። በእርግጥ ሰው ሩም መግባት ትንሽ ወንጀል ነው፣ እኛም ከተገኘን ወንጀል ነው። በሰዓት ደግሞ በጣም ተደጋጋሚ በጣም ብዙ ወንጀሎች እየሰራን ነው ያለን። ላይክ ረስተው ከሆነ ማለት ነው። አንዳንዴ ሳናስበው በጣም ብዙ ነገሮች እየሰራን ነው

እርግዝናም ምንም አቆ ነገር ስለሌለ ምንም ነገር ማለትም አልችልም። ያው አብርሽ መንገድ ይችላል፣ ወልክ መንገድ ይችላል። ግን ደግሞ ለይኮ እንዳለው መኪና ስለገዛ አራት ድጋሚ ይገዛል ብዬ አላስብም። ሄሚና ስለተለሽ ደው ብዬ ደግሞ ድጋሚ ማሰብ የለኝም። ምክንያቱም ያው አራት መቶ ሃያ ሺህ ብር ነው ያወጣው። አራት መቶ ሃያ ሺህ ብር ደግሞ ለአብርሽ ኖርማል ነገር ነው ነው የማስበው መሚስቱ ነው እንደገና ስታችሁ ወንድ ልጅ ነው። እንደ ልጅ እንደተጨመሩ መኪናና ወርቅ መግዛት ከአንድ ባል የሚጠበቅ ነገር ነው። ሰዓት ደግሞ ለሚስት ሴት ልጅ እንኳን ወርቅና መኪና ቀርቶ ምን ችግር ያለው? ምክንያቱም ሴት ልጅ ነች። ሴት ልጅ ደግሞ ያው ከምንም በላይ ነው። ሴት ልጅ እናት ነች። ዘጠኝ ወር ተሸክማ እዚህ ያደረሰችን ሴት ልጅ ነች። እናታችን ነች። ያው የፈጣሪያችንም እና ሴት ልጅ ነች

እዚህ አሁን የምንሄድበት ቦታ አንድ አለ፣ ሌላ ቦታ ደግሞ ሌላ አለ። አሁን ያገኘሁት አጋጣሚ እዚህ አካባቢ ያለውን ነው። ከዛ ሄድና ሁልፉንም እጅ አለው። ያ እንዳልከውም ትክክለኛ ነገር እንዳልሆነ እናውቃለን፣ ግን ደግሞ ነገሮች መጥረት ስላለባቸው ውዝግብ ነው አሁን ያለው። አሁን እቺ ትንሽዬ ነገር ደግሞ ሰፍታ ሌላ ችግር መፍጠር ስለሌለባት ሄደን ውስጥ ላይ ያለውን ነገር ምናይና ያገኘነውን ነገር ደግሞ ለፋሚሊ ለቤተሰብ ያለውን ነገር አዎ እንዲመሸል። እሺ ቤተሰብ እና ተከተሉ መስፈለ ከእናንተ መደብቀን ነገር የለም። ቪዲዮ ሳይቆረጥ ምንም ሳይሩት ነገሮች በሙሉ ወደ እናንተ ናደርሳለን። ቤተሰብ ምክንያቱም ያው ከናንተ መደብቀው አንድም ነገር የለም ያው ከቤተሰብ ይነቅም ነገር ስለሌለ ነገሮችን እናንተ ማየት አለባችሁ። የትኛው ነገር ምክንያቱም ያው ኦዲ ሰዎች ናችሁ። ከዚህ በፊትም ሰዓቱ እንደተሰራበት አብዛኛ ነገር አስተውላችሁ ተጉን። አንዳንዴ እኛ ማናስተውሉ ነገሮች ቤተሰብ እናንተ እያስተዋላችሁ ነው ነገሮችም ነገሮች ያሳዩ እና አንዳንዴ እኛ የማይታይ ነገር እናንተ እየታያችሁ ነው ብዙ ነገሮችን ትነግሩን። ለዛም ቤተሰብ እናመሰግናለን። በጣም እንወዳችኋለን። ክበሩን። የእናንተ መኖር ከፍ ከፍ ከፍ እያደረገ ያለው በጣም መልካም ቤተሰቦች አላችሁ። በጣም እንወዳችሁ እና ክብራችሁ እውነት ለመናገር ያው እናንተ ባትኖሩ የትኛውም ሰው እዚህ ጋር የደሳችው ነበረ። እንወዳችኋለን፣ ክበሩልን። ያው ቤተሰብ እና ያው እንደ ልጃችሁም እንደምናችሁም እንደወንደማችሁም እያያችሁኝ ያላችሁ ቤተሰብ አላችሁ። ክበሩልኝ። በጣም ነው የምወዳችሁ። በጣም ነው የማከብራችሁ የምር ያው እንደ ቤተሰቤ ነው የማያችሁ። ከምንም በላይ ሳጠፋ እየተቆጣችሁ ተው ነገር ስሰራ ከአንድ ቤተሰብ ይጠበቅ ነገር ነው። ያው እውነት ስነግራችሁ እንደ ቤተሰብ እንደ ባታየው ኖሮ ማንም ቢጣላ ማንም ምንም ቢል ዝም ማለት ቻላችሁ አይመለከተንም ብላችሁ። እና የናንተ መኖር ነው እኛን ከፍ ከፍ ያደረገን ያለው እየመከራችሁ ተቆጣችሁ፣ ብቻ ብዙ አልበላችሁ። እንወዳችኋለን ቤተሰብ ከምንም በላይ

ይህን አገኝተናል ማለት ደግሞ ኔክስት የሚወጣውን ነገር ደግሞ አረግ ይችላል ሚዳ